ስንት አምላክ ነው የምታመልከው? ሶሪ እኔ አንድ አምላክ። ያ አንድ አምላክ መስቀል ላይ ተሰቅሎልህ አለ፣ አልተሰቀለልህም? ተሰቅሎልኛል። ከዚያ ከተሰቀለው ውጭ ሌላ ማንም አምላክ የለም አይደለም? የለም፣ አንድ አምላክ ነው አለ። በጣም ጥሩ አብ ተሰቅሏል አልተሰቀለም? አብ አብ አልተሰቀለም። አምላክ ነው አይደለም? ወልድ ነው ተሰቀለ። አብ አምላክ ነው አይደለም? አምላክ ነው ስለዚህ ያልተሰቀለ አብ የሚባል አምላክ አለ ማለት ነው አይደለ? አብ ወልድ መንፈስ ቅዱስ አንድ አምላክ ተብሎ ተደምድሟል። ግን አልጠየቅኩም። ያልተሰቀለ አንድ አምላክ አለ አይደል? አብ የሚባል አብ አልተሰቀለም። አብ አምላክ ነው አይደለ? አምላክ ነው የጌታ ሰው። ሌላ ያልተሰቀለ አምላክ ንፈልግ እስኪ። ደግሞ መንፈስ ቅዱስ አምላክ ነው አይደለም? መንፈስ ቅዱስ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ ታው መንፈስ ቅዱስ ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ተብሎ ይጠራል። ደስ የሚል መጽሐፍ ቅዱስ ላይ የለም። ምን አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ መጽሐፍ ቅዱስ ላይ የለም። ይገርማል በጣም

ሲገለጥለት እየተበቀነው እንጣጥቀዋል። ሲገለጥለት ሲበራለህ ነገር ነው። ጥቅሱን አላስታውሱም። ጥቅሱን አላስታውሱም። በአንተ ላይ መንፈስ ቅዱስ አላደረበህም። ቃሉ ሲናገር መጽሐፈ ውሱ ምዕራፍ አርባ ቁጥር 86 ላይ ይህን ቃል ታምንበታለህ? ይህን ቃል ታምንበታለህ? ሀር መጽሐፈ ውሱ ላይ ያለውን አሁን የእግር ኮንቴክስት ታምንበታለህ? ጌሰው የዛሬው ቀን ያንተ ነው። መጽሐፈ ውሱን ያምንበታል። እሺ፣ ለማንኛውም አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። እሺ፣ መጽሐፍ ቅዱስ ላይ አለ የምትል ከሆነ ይዘህ ና እንጠብቅሃለን።